ሰላም ለእናንተ ይሁን። እንኳን ወደ ዘ ሚስትሪ ዩቱብ ቻናል በደህና መጣችሁ። ዛሬ የትኩረታችን ማዕከል ልብ አምላክ በመባል የሚታወቀው የእስራኤል ንጉሥና ታላቅ ነቢ ቅዱስ ንጉሥ ዳዊት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዊ አመለካከት መሠረት በማድረግ ይህ ጀግና እረኛ ከበግ ጠባቂነት ወደ ነገስታት ሁሉ አባትነት እንዴት ከፍ አለ? ከመውደቁስ በኋላ ንስሐው ምን ያህል ታላቅ ነበር? አብረን እንመልከት። የዳዊት ማንነትና መመረጥ። ንጉሥ ዳዊት ማለት ህሩይ ማለት ሲሆን ከመንፈሳዊ ይዘቱ አንጻር ልበ አምላክ የሚል ታላቅ ክብር ተሰጥቶታል። ከታላቋ ሩት ዘር የመጣው ዳዊት ከሴ ስምንት ልጆች መካከል ታናሽ ነበር። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ሳውልን ከሻረ በኋላ ነቢዩ ሳሙኤልን ወደ ቤተልሔም ላከው። እኔ የማየው እንደ ሰው አይደለምና፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል በማለት በልቡ ቅንነት ምክንያት ዳዊትን መረጠው። የእረኝነት ትምህርት በጎችን መጠበቅ በዳዊት ውስጥ ትህትናን፣ ኃላፊነትንና ልበሙሉነትን ሙሉነትን ፈጥሮለታል። የእረኝነት ህይወት ቸረረኛ የሆነውን ክርስቶስን አስቀድሞ የሚያሳይ ምሳሌ ነው። የድል ጅምር በእስራኤልና በፍልስጤማውያን መካከል ባለው ውጊያ ግዙፉ ጎልያድ እስራኤልን ሲዘልፍ ወጣቱ ዳዊት በእምነት ብቻ ሊዋጋው ተነሳ። የእምነት ቃል፣ ዳዊት ጎልያድን እንዲህ አለው፦ አንተም በሰይፍና በጦር በጋሻም ወደ እኔ ትመጣለህ፤ እኔ ግን አንተ በዘለፍከው በሰራዊት አምላክ በእስራኤል አምላክ ስም ወደ አንተ እመጣለሁ። አንደኛ ሳሙኤል ምዕራፍ 17 ቁጥር 45። በመጨረሻ ዳዊት በአንዲት ድንጋይ ጎልያድን ገድሎ እስራኤልን ከውርደት አዳነ። ይህ ድል ዳዊትን የእስራኤል ጦር መሪ አደረገው። ነገር ግን የንጉሥ ሳውልን ቅናት አስከተለበት። ንግስናና ታቦተ ጽዮን። ንጉስ ሳውል ከሞተ በኋላ ዳዊት በ30 ዓመቱ በእስራኤል ላይ ንጉስ ሆነ። የመጀመሪያው ትልቁ ተግባሩም ኢየሩሳሌምን መያዝ ነበር። ታቦተ ህጉን ማስገባት። ዳዊት የእግዚአብሔርን ታቦት ወደ ኢየሩሳሌም ሲያስገባ በታላቅ ኃይል በእግዚአብሔር ፊት ዘለለና ጨፈረ። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 14። ይህ የእግዚአብሔርን ክብርና ማዕከልነት ያሳየ ትህትና የተሞላበት ተግባር ነበር። የዘላለም ቃል ኪዳን። ዳዊት ቤተ መቅደስ ለመስራት ባሰበ ጊዜ እግዚአብሔር ቤተ መቅደስ የሚሰራው ልጁ ሰለሞን እንደሆነ ነግሮት፣ በምትኩ ግን ዙፋንህም ለዘላለም ይጸናል በማለት የክርስቶስን ዘላለማዊ መንግስት የሚመሰረት ቃል ኪዳን ሰጠው። የንስሐው ኃይል የዳዊት ህይወት ታላቅነት የሚለካው በድሉ ብቻ ሳይሆን በወደቀበት ጊዜ በገባው ንስሐ ነው። ከቤርሳቤህ ጋር የፈጸመው ኃጢአት በነቢዩ ናታን በተገሰጸ ጊዜ ያለምንም ማመንታት ኃጢአቱን አምኗል። የንስሓው መዝሙር የዳዊት ንስሓ መገለጫ የሆነው መዝሙር አምሳ ሲሆን እግዚአብሔር ሆይ እንደ ምሕረትህ ብዛት ማረኝ፣ እንደ ቸርነትህን ብዛት መተላለፌ እንደ ምስል ልኝ የሚለው ልመና በኦርቶዶክሳዊት ቤተ ክርስቲያን የንስሓሪያ ነው። የኦርቶዶክስ አስተምሮ የዳዊት ታሪክ የሰው ልጅ ቅዱስ ሆኖ ኃጢአትን ሊሰራ ነገር ግን ንስሐ በመግባት ይቅርታ ሊያገኝ እንደሚችል የሚያሳይ ታላቅ ትምህርት ነው። የመዝሙር ጸሐፊነትና መጨረሻ መዝሙረ ዳዊት የጻፋቸው መዝሙራት በቤተ ክርስቲያን የጸሎት መጻሕፍት ሁሉ የላቀ ስፍራ አላቸው። በሐዘን በደስታ በጦርነትና በሰላም ጊዜያት አማኞችን ከእግዚአብሔር ጋር የሚያገናኝ ድልድይ ነው። በመጨረሻም ዳዊት ለአርባ መታት ዓመታት ከገዛ በኋላ ልጁን ሰለሞንን በዙፋኑ ላይ በመሾም አንተ ግን አጽና ብልህ ሰውም ሁን የሚል የመጽናት ቃል ተናግሮ በሰባ ዓመቱ አረፈ። ንጉሥ ዳዊት በኃጢአቱ የወደቀ ነገር ግን በንስሐው የጸና በእምነቱ የገነነ ታላቅ የዘር ሐረግ አባት ነው። ታሪኩ ለሁላችንም የመለኮታዊ ምሕረትና የሰው ልጅ በመውደቅና በመነሳት የማደግ አቅም ትልቅ ማሳያ ነው። ይህንን ታሪክ ከወደዳችሁት ላይክ አድርጉት። ስለ ዳዊት ያለውትን አስተያየት በኮሜንት ቦታ ያሳውቁ። አዳዲስ ትምህርቶች እንዳያመልጦ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም! እግዚአብሔር ከሁላችሁም ጋር ይሁን። አሜን።